እዚህ ጋር የምትመለከቱት እንግዲህ የዲዛይር የኋላ መብራት ነው። ይህ እንዳጋጣሚ የግራ ነው። የቀኝ የፊት የኋላ ግራ ቀኝ፣ እንዲሁም የቦዲ እቃዎች ሌሎች አሉ። ከዛ በፊት ግን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆናችሁ ስትመጡ ዩቲዩብ መንደር ነው የመጣ ነው ስትሉ ታላቅ ቅናሽ አድርገናል። እናመሰግናለን። በጣም ወሳኝ ስለሆኑ እቃዎች አንዱ ይሄ ፊዩል ፓምፕ እንግዲህ በሁለተኛ ነው። ጃፓን ነው፣ አያችሁት? ሜዲን ጃፓን ነው ፊውል ፓምፕ። እዚህ ጋር የራቫፎር እና ለታኮማ የሚሆነው ፊውል ፓምፕ እዚ ጋር አያችሁት? ለያሪስ ኮምፓክት የሚሆናል። አንዳንዶቹ ይህን ይጠቀሙታል። እና ሃይኮፒው ይህን ይመስላል። ሃይኮፒው እንድታቁት እያደረግኩ ያለሁት ኦሪጅናሉን ለመለየት እንዲረዳችሁ ነው። እናንተ ደግሞ ላይክ እያደረጋችሁ ቤቱን በደንብ አሙቁልን፣ በደንብ እንትን አድርጉት። እስኪ ሼር እያረጋችሁ በደንብ እንድንታወቅ አድርጉን። በእናታችሁ ፎሎ እያረጋችሁ ደግሞ አይደለም እና ይህንን ይመስላል የት አለ? እዚህ ጋር የምትመለከቱት እንግዲህ የካሪና ኢ የኋላ መብራት ነው። አያችሁት? በሁለተኛ ጥሩ አይነት ነው። የካሪናኢ መብራቶችን ሌሎች ለየትኛው መኪና የሚሆኑ በዲፖ በኦርጂናል ማለት ነው። እንዲሁም በቻይና በጣም በቦዲቃ የመጣሁላችሁ። እዚህ ጋር የምትመለከቱት የስፕሪሶ የኋላ መብራት ነው። ለሴላሪዮም የሚሆን የፊት መብራቶችን አያችሁት? በጣም ለየት ያሉ ኦሪጂናል እቃዎች ናቸው። በምንሸጣቸው እቃ ላይ ተገጭቶ ቢሰበር እንኳን ኃላፊነት እንወስዳለን። በምንሸጠው እቃ ላይ ብዙ ያልተነገረለት እቃ እዚህ ጋር ይዘን መተናል። ምንድን ነው ካላችሁኝ፣ የካምቢዮ ሰፖርቶ የቪትስ መኪና ነው። በአርቢአይ ስሙ የታወቀው ሁለተኛው ብራንድ አርቢአይ የሚባል ብራንድ ነው። የት አለህ ብላችሁ ልደታ ኮንዶሚኒየም ምን በላይ ተክሉ ፒክ ፒክ ጎናይ ፍርሰስ ማለት ነው። የሚጠበቀው ከናንተ ከዛ በፊት ግን ላይክ ፎሎ አድርጋችሁ ለምትመጡ ሰዎች ቅናሽ 5% ቅናሽ አሉ ከዚህ ጋር እና እናመሰግናለን። ለብዙ ጊዜ ግን ነግሪያችሁ በደንብ ያላስተዋላችሁት እቃ ቢኖር ይሄ ነው። እዚህ ጋር የምትመለከቱት የራቫ ፎር አያችሁት? ሪሊዝ ቤሪንግ ነው። ከሌሎቹ ለየት የሚያደርገው ምንድን ነው ካላችሁኝ፣ እነዚህ ሙሉ ሲልድ ናቸው ሲመጡ። አያችሁት? እዚህ ጋር ያለችው ቤሪንግ ይሄኛው ድምፅ ያመጣል። እና ከሌሎቹ ለየት የሚያደርገው እዚህ ጋር ሶኬት አለው። ለምሳሌ ሌሎቹ እንደዚህ አይነት ሶኬት የላቸውም። እና በሃይድሮሊክ ነው የሚሰራው። አያችሁት? ሃይድሮሊክ ሲሆን የትኛውም ነገር በጣም ፓወር አለው። ስለዚህ ይህን እቃ ራቫፎር አዲሱ ሞዴል ለሆኑ መኪኖች የሚሆን ሪሊዝ ቤሪንግ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ፎሎ እያደረጋችሁ እስኪ አበረታቱን። በጣም በጣም ወሳኝ የሆኑ እቃ ነው። ይሄን ስሬል መኪና ያላችሁ ሰዎች እዚህ ጋር በደንብ ማስተዋል ያለባችሁ አንድ ወሳኝ እቃ ነው የማሳያችሁ። እይት ይሄ ቦልጆይንት ነው፣ የላይኛው ብራቾ እና የታችኛው ብራቾ ላይ አፐር አርም ኤንድ ሎር አርም ቦልጆይንት። ዲስ ኢስ ሬል ፒክ አፕ መኪና ላላችሁ ሰዎች ይሄን በጣም ወሳኝ የሆነ ነገር ነው። በደንብ ማስተዋል ያለባችሁ ይሄኛው በሃይኮፒ ነው አያችሁት? ሀይኮፒ በጣም ያብረቀርቃል እዚህ ጋር አያችሁት? በቃ ከኦሪጅናሉ ጋር ትንሽ ልዩነቶችና ያሉት ስለዚህ በደንብ እያስተዋላችሁ ያኛው ብረቱ ላይ ነው በደንብ የሚያስታውቀው አንድ እና እዚህ ጋር ያሉት ዳዶዎች ማሰሪያዎቹ ኦሪጅናል እና ሃይኮፒውን መለየት የሚቻለው በዚህ ነው አንድ ይሄኛው ቀለሙ በደንብ የመልቀቅ ባህሪ ሁላ አለው። እንደዚህ ልንፍቀው ሁላ እንችላለን። ትንሽ ነው የሚበቃው። ያኛው ግን እንደዚህ አይደለም። እንደ አጋጣሚ እዚህ የለም። ይሄኛው የላይኛውና የታችኛው ነው። የታችኛውን እዚህ ጋር ደግሞ ላሳያችሁ። የታችኛውን ደግሞ እዚህ ጋር ላሳያችሁ። ይሄንን ይመስላል። አያችሁት። ይህም በጣም ያንጸባርቃል። ጎልደን ነገር ያመጣል። በጣም ነጭ ሲልቨርም ነው ይሄኛው። በሃይ ኮፒ ነው። እያስተዋላችሁ ሎካል እና ኦሪጂናልን በደንብ መለየት ይኖርባችኋል። አያችሁት፣ በጣም በረቱ ሲልቨርነቱ በጣም ደመቅ ያለ ነው። ይሄኛው ሃይ ኮፒ ነው። እስኪ ላይክ እያረጋችሁ ቤቱን ማሳደግ አለብን። ላይክ እያደረጋችሁ አግዙን እንላለን። እዚህ ጋር የምትመለከቱት ደግሞ ምንድን ነው የስርኤል አያችሁት? የስርኤል መሪ ቴስቲኒ፣ ረጅምና አጭር አላቸው። ይሄኛው ረጅሙ ነው። እዚህ ጋር የምትመለከቱት አያችሁት፣ ሲልቨር ከለር ነው። ሃይ ኮፒው በደንብ እያስተዋላችሁ፣ ይሄ የስርኤል ፒክ አፕ መሪ ቴስቲኒ ረጅሙ ነው። ረጅም እና አጭር ያላቸው ስሪል 166 ፒካፖቹ እያችሁት። ይሄኛው በጣም ያንጸባርቃል ከለሩ እና ሃይ ኮፒው ይህንን ይመስላል። ለእናንተ ለመለየት እንዲያግዛችሁ ነው ይህንን አድቫይስ እያረኳቸው ያላችሁ። እዚህ ጋር የምትመለከቱት የዲዛይር ካምቢዮ ሰፖርቶ ነው። ከዚህ በፊት ይህንንም ቪዲዮ ሰርች ይላችኋለሁ። ጥቅምና አገልግሎታቸውን ሰፖርቶ ሞተርን መሸከም ነው በዋነኛነት እና ይሄን እቃ እዚህ ጋር ያለችው ቡሽንግ ስትበላ ነው ብዙ ጊዜ እዚህ ጋር ትቆረጣለች ማለት ነው። እና የኳኳታ ድምጽ የሆነ ቋቋቋ ሚል ድምጽ የሚሰማበት ምክንያት እዚህ ጋር ያለችው ቡሽንጓ እንደዚሁ ስትቆረጥ ነው የሚበላሸው ማለት ነው። የዲዛይነሮች ግን እኔ እስካሁን ካየሁት ከሌሎች መኪኖች ይሄ የመበላሸት እድል የለውም፣ ቶሎ አይቆረጥም ማለት ነው። እና በዚህ አይነት ሁኔታ ይህንን እቃ ከኛ ጋር የሚያገኙበትን ነገር እናመቻቻለን። ይህ እቃ በጣም ወሳኝ ነው። እዚህ ጋር ባርኮድ አለው አያችሁት? ኦሪጂናሉ በዚህ አይነት መልኩ ፓርት ነምበር አለው። በፓርት ነምበሩ መሰረት ሰርች አርጋችሁ ኦሪጂናልና ሎካሉን መለየት ይቻላል። በጣም አስገራሚውና አስደናቂው ነገር ከወርቅ የተሰራው የመኪና እቃ ከስተም አድርገው ደንበኞቻችን በዚህ አይነት መልኩ በወርቅ የተቀባ እኛ ጌጣጌጥ ላይ እና ጥርስ ላይ የምናቀውን ወርቅ እነሱ ለመኪናቸው ተጠቅመውታል ማለት ነው። በዚህ አይነት መልኩ እንዴት ታዩት አላችሁ? እስኪ ስለዚህ ቃል እንገራችሁ። የግድ ኦሪጂናል መሆን ያለበት እቃ። ይህን እቃ ምንድን ነው፣ ሲንክሮናይዘር በመባል ይታወቃል። ማርሽ ጥርሶች ላይ ነው የሚገኘው። አያችሁት፣ ይህኛው አንድ ማርሽ ለማርሽ ለማስገባት ለምሳሌ ጊሮች ስፔስ የሚሰጡት ለምሳሌ ፍሪ ሲሆን ስናስገባ ጊር ለመቀየር እነዚህ ምን ያደርጋሉ ማለት ነው። ጥርሶችን ለመቀየር ዋና ሚና የሚጫወቱት ሲንክሮናይዘር ናቸው። እነዚህ ጋር ሀብ አለ። ሙሉ ሀብ ጊሮች አሉት። እንደዚሁ ሲንክሮናይዘር ብዙ አይነት ነው ያለው፤ አንደኛ ቤት፣ ሁለተኛ ቤት፣ ሶስተኛ ቤት ማርሽ አራተኛ ቤት፣ እንደዚሁ እንደ መኪናው የማርሽ መጠን ይለያያል ማለት ነው። ይህንን እቃ ለማግኘት የታለ ብላችሁ ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን ያገኙናል። ኢትዮ ስፔር ማርኬቶች ነን። መልካም ጊዜ